ሻወርማው አሰራር ደግሞ የሚያስፈልገን እንደዚህ በረጃጅሙ በጣጥስ መቁረጥ እንዲሁም ድጃጅ ወይም ዶሮ እንደዚህ ማዘጋጀት እና ቂጣ እንደዚህ እንደዚህ አይነት ቅጣ ክብ ቅጣ እንደዚህ ለስለስ አድርገን ቤትም መስራት እንችላለን። ጃይዝም የተዘጋጀም መግዛት እንችላለን። ሌላ ያው ይሄን ደግሞ ድንቹን ይሄን እንዴት አርጌ እንደቆረጥኩት አሰራሩን ላሳያችሁ ነው። አንድ ጃይ ዘርጌ ያስቀመጥኩት እንደዚህ የነበረውን በአንድ እጄ ስለማይመቸኝ ነው። እንደዚህ እንደዚህ ቆርጬ አለው። እንደዚህ እንደዚህ በዚህ መልኩ ግልጽ እንዲሆንላችሁ ነው። እንደዚህ እያስቀመጥኩት ቁራርጬ፣ እንደዚህ በቀጫጭኑ እንደዚህ አድርገን ከቆረጥ ነው በኋላ በዚህ መልኩ እንደዚህ እንደዚህ እያደረግን እንከትፈዋለን ማለት ነው። እንደዚህ ስንከትፈው እንደዚህ ይሆናል ማለት ነው። አሰራሩ ያው ቀላል ነው። ይሄ አቆራረጡ በዚህ መልኩ አቆራርጠን ግንፍል እናረጓለን። ግንፍል የምናረገው ለምንድን ነው? ለስ ለስ ያለ እንዳይሆን ዘይት ብዙ እንዳይይዝ ይጠቅመዋል። ትንሽ ግንፍል አድርገን ከጨው ከጨው ጋር ከዛ በኋላ ደግሞ እንትን እናደርጓለን። ነሻም ማድረግ እንችላለን። ከዛ በኋላ ደግሞ በዘይት እንጠብሰዋለን ማለት ነው። ያው አብረን እናያለን። ይህን ካሮት ደግሞ በመብሸራ አርጌ አዘጋጅቻለሁ። ይሄንን ከሽንኩርት ጋር ሁለት አይነት ቃሪያ አለኝ፣ በማንኛውም መጠቀም ይቻላል። ይሄ ደግሞ እንትን ነው ማለት ነው፣ በግዶኖስ እና ይሄ ሺፍት ነው የሚባለው። እሱ ቃሪያ ሀር ና ይሄ አለኝ። በሱ ሌላ የሚያስፈልገን ከቸብና ማይኔዝ ያው ግድ አይደለም። የቤታችን ግዴታ ሻወርማ ላይ ቤተ ሻወርማ ላይ የሚሰራው ወይም ደግሞ መጣዕም ላይ የሚሰራው ሁሉም ነገር ሊኖረን አይገባም። በየተኛውም አይነት አሰራር ሰርተን መብላት እንችላለን። እኔ ቀለል ባለ አሰራር ነው የማሳያችሁ። እንሻላ አብረን እናያለን። ይኸው ግንፍል እያለ ነው። ትንሽ ነሻ ጨምሬበታለሁ፣ ጨው ጨምሬበታለሁ። እንደዚህ ትንሽ ግንፍል መንተክተክ ሲጀምር ወዲያው አውጥተን ወንፊት ላይ አድርገነው ከዛ እንጠብሰዋለን። እንደዚህ ሽንኩርቱ በረጃጅሙን መቁረጥ እንችላለን። ጎረድ ጎረድም እንደፈለግ ነው። ከዛ እንደዚህ ጥብስ ካለ በኋላ ካሮቷን በመብሸራ በመፈግፈያ የተጠቀምነውን ይሄን እንጠቀማለን። ይሄን እንደገና ጥብስ እናደርገዋለን፣ ያለ ውሃ። እንደዚህ ሽንኩርቱ ትንሽ ከተጠበሰ በኋላ ያለ ውሃ ይሄን ጥብስ እናርጋለን። በጣም ቆንጆ ነው የሚሆነው። እንደዚህ በደረቁ ጥብስ ካረግነው በኋላ አሁን ትንሽ የዘይት ጠብ እናረግበታለን። እንደዚህ ዘይቱን ጠብ አድርገን ከዛ ጃይዝ ያረግነውን ዶሮ ማለት ነው። ይሄን እንጀምራለን። ዶሮውን እንደዚህ ቀስ አድርገን እሱን ማማሰል አሁን በቃ ጃይዝ ስለሆነ የዶሮ መጀመሪያ ተቅመም አድርገን ነው ያበሰልኩት። ተቅመም ነው ያበሰልኩት። ይሄን ቀስ አድርገን ገልበጥ ገልበጥ እያደረግን በቃ አሁን ጃይዝ ነው እንደዚህ ማሻላ ሽታው እራሱ ልነግራችሁ አልችልም። በጣም ቆንጆ ሆኗል። እንደዚህ ገልበጥ ገልበጥ አድርገን እንደዚህ እንትን ካለ በኋላ ቅድም ያሳየኋችሁ ቅመሞችን ማለትም ፍልፍል፣ ባሬት ሀር እና እነዚህ ቅመሞች በግዶኖስ ምናምን እነዛ መጨረሻ ላይ እንከታለን ማለት ነው። ቅመም ማጂ፣ የምንፈልገውን አይነት ቅመም ጨው እዚጋ እንጨምርና በቃ አማስለን በዚህ አጋጣሚ በጣጥ ሲንም ወንፊት ላይ አድርጌ ያለው ቅድም ገንፈል ያደረግኩት እንዲህ ወንፊት ላይ አድርጌ ዋለው። አሁን ዘይት ላይ ጠብሰዋለው ማለት ነው። ቅመምም ጨውም ሁሉም ነገር ቃሪያ መርጌ አልቆለታል። አሁን ይሄ ና አሁን በማድረግ ቃሪያ ያው ስፓይሲ የሚያቃጥል ስለምንወድ ብዙ አድርጌበታለሁ። በቃ አሁን አልቆለታል ማለት ነው ይሄ ድርቅ ቀርጌ ያለ ውሀ ትንሽ ዘይት ጠቦ በማድረግ ነው የሰራሁት። በጣም ሽታው ራሱ ማሻላ ተባረካላ ቆንጆ ነው። ሰርተን መጨረሻ ላይ አገናያለ። ይኸው እንደዚህ ድርቅ ቀሎ ተቀብሷል። ማሻላ ተባረካላ ነሻው እንደዚህ ድርቅ እንዲህ ያደርጓል። ፍሽፍሽ ነው የሚለው ማሻላ። እንደዚህ ዘይቱ ማይዝም በቃ በጣም ቆንጆ ነው የሚሆነው። በጣም አሪፍ ሆኗል። በዚህ ነው አሁን በጣም ደረቅ ሆኗል። ከትንሽ ደቂቃ በኋላ አወጣዋለሁ። ይሄ ቂጣው ነው ማለት ነው። የተጋገረ የበሰለ ቂጣ ነው። እሱ ላይ ቅድም ያቁላላነውን ቃሪያን፣ ድጃጅ ሁሉንም ነገር በዶሮ ማለት ነው። እንደዚህ እንደዚህ ሙሉ አድርገን በአንድ በኩሉ እናስቀምጣለን። ከዛ በኋላ ቅድም የጠበስኩት ይሄ በጣጥስ ደግሞ እንደዚህ እሱን ቁጭ ቁጭ አደርግበታለሁ። እንደዚህ እሱን የምንፈልገውን ያህል እንከታለን። እንደዚህ እሱን ከጨመርን በኋላ ብጣጥሱን ከዛ ማይኔዝ እንደዚህ እንጨምርበታለን። የምንፈልገውን ያህል በብዛት የምንፈልግ ከሆነ በብዛት፣ ትንሽ የምንፈልግ ከሆነ ትንሽ ከዛ ከቸብ የሚያቃጥል ነገርም ከፈለግን ሸጣ መጨመር እንችላለን። በዚህ መልኩ ከዛ እንጠቀልለዋለን እንደዚህ በመያዝ በደንብ እንደዚህ በመያዝ እንደዚህ መጠቅለል እንደዚህ እንጠቀልለውና ከዛ በኋላ ይህን ጫፍና ጫፉን እንደዚህ በመዝጋትም መጠቅለል እንችላለን። እንደዚህ በክፍትም በሁለቱም መጠቅለል ይቻላል። ችግር የለውም። ከዛ በኋላ ደግሞ ይሄ ቶስተር እንትን ማሞቂያ ሳንዱች ሳሙሊ ማሞቂያ በሱም ማስገባት እንችላለን። ኩብዝ መጥበሻ፣ ማሌሽ መጥበሻ ላይም ዘይት እየቀባን በሱ ላይ እያገላበጥንም መጥበስ እንችላለን። በዘይት መክተት ሳይሆን እንዲ ከላይ መጥበሻን እየቀባን በሱም መጥበስ እንችላለን። ቶስተሩም ካለን በሱ መስራት እንችላለን ማለት ነው። ይኸው በዚህ መልኩ በዚህ ቶስተሩ እንዲ አሪፍ ይሄ እንደዚህ ከግማሽ ግማሽ ቁርጬው፣ በቤት ውስጥ ይሄን የመሰለ አሪፍ ሻወርማ አሰራር እንደዚህ ሰርተናል። ሰርታችሁ ሞክሩት። በጣም ቆንጆ ነው፣ ማሻላ ትወዱታላችሁ። በሌላ ቪዲዮ እስክንገናኝ ላይክ፣ ሳብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ ሁኑ። ሰላም አለይኩም ወራህመቱላህ